መንፈስ ቅዱስ አማራ ክልል ወሰደኝ። ከዛ ከአማራ ክልል ወጣው ኤርትራ የምትባል ሀገር ገባው። ስንታየው የሚባል ሰው ታውቂያለሽ? ባንክ እኔ የምልሽ ስንታየው ጥሩ ሰው ይመስላል። ዱከም የሚባል ከተማ ታውቂያለሽ? እዛ ነው የምሰራው። አሁን የሚያወራሽ ሰው የት ነው ያለው? የአንቺ ልብ ያለበት፣ አንቺ የትኛውን ትፈልጊያለሽ? ስንታየው ይወደሻል። ባይዘወይ ስንታየው እንተው ግን፣ አንቺ የትኛውን ትፈልጊያለሽ? የሱ ቤተሰብ ደግሞ በጌታ ስለሆኑ ወደኛ ካልመጣቻለሁ አባቴና እናቴ ደግሞ ከተለያዩ ቢያንስ ሶስት አመት ሆኗል። አንቺ አንቺ አዎ፣ ነይ እስኪ ነይ። ፕሮ ኮሳ ሊብራድያ ኮሳ እንታይ እንድጸሌለሽ የምትፈልጊው ሰው ማን ነው? ፎቶ አለሽ? ስለ እናትሽ አትጨነቂ። እዚህ ጋር እንደማይወቅ ከሆነ እዚህ ጋር እንደማይወቅ ከሆነ መንፈስ ቅዱስ አማራ ክልል ወሰደኝ። ግን ምንጩ እዛ ነው ያደለም፣ አይወቅ ከዛ ከአማራ ክልል ወጣው ኤርትራ የምትባል ሀገር ገባው። ወደ እናትሽ ህይወት የሚወረወረው ፍላጻ በሙሉ ለዘል ዓለም ተሰብሯል። አሜን። በኢየሱስ ስም ኃይል ተሰብሯል። ተሰበረ በሉስ። አሜን። ተሰበረ። እቺ እናትሽ ነች። እናት ታያቸዋለች። የሷ እናት። ከማን ጋር ነው የምትኖሪው? ብቻሽ? ባንክ የሚሰራ ታውቃለሽ? ምን አለሽ? አይ ምንም ሪሌሽን የለንም። ግን እንደዚህ ስንታየው፣ የሚባል ሰው ታውቂያለሽ? ስንታየው አውቀዋለሁ። ባንክ ባንክ። ፕሮፌሰር አይዳዱ ታወራላችሁ? አንዳንድ ነገር ዲስከስ ታደረጋላችሁ? አንዳንድ ነገር ትክክልን። እኔ የምሰራበት ጎን ላይ ነው ባንክ ቤቱ። አሁን ከጎን አንድ ስሙ በዲፊደል የሚጀምር ሰው አየው። ስልክሽን ስጪኝ፣ ነይ አማኑኤልም ላሳይሽ፣ ዲፊደሉም ላሳይሽ። ይሄ ማን ነው? አላቆም አልሽኝ እኮ ቅድም። የት ነው አለሽ? የለሽም አላልኩም። አማኑኤል የሚባል ሰው ታውቂያለሽ ወይ ነው ያልኩት። ጎበዝ ይህን ሰው ታውቂዋለሽ? ዘገሩኝ ለምንድነ ዲፊደል ላ አለው አማሪን እላላቆማለች አስተዋወቅኳት ዲፊደል ደግሞ ከስተመሬ ነው አለች። እኔ የምልሽ ስንታየው ጥሩ ሰው ይመስላል። ተውሽ እናትሽ እንድትፈወጸል እያለሁ መንፈስ ቅዱስ ጣልቃ ገባ። ዱከም የሚባል ከተማ ታውቂያለሽ? እዛ ነው የምሰራው። ዱከም ነው የምሰሪው? ደብረዘይት። ታዲያ ለምን ቅድም አልሽ? ደብረዘይት ነው ስራ ቦታሽ? ዱከም ነው አሁን። የሚያወራሽ ሰው የት ነው ያለው? የትኛው ያንቺ ልብ ያለበት? ደብረዘይት እ ደብረዘይት የት ነው የተዋወቃችሁት? እዛው ደብረዘይት። አይደለም የተዋወቃችሁት። ከዚህ ቤት ወጣው። መጀመሪያ ስለ ስራሽ ላውራ። ከዚህ ቤት ወጣው፣ ዱከም የሚባል ቦታ ውስጥ ገባው፣ ኦዞን የሚባል ቤት አየው። እሱን ትንሽ አለፍኩኝ። የአንቺን የስራ ቦታ አየሁት። ልክ ነኝ? ልክ ነው። የአንቺን የስራ ቦታ አየሁት። አንቺ ማንም ማግባት ትፈልጊያለሽ? ቃል አውጣልኝ። እስካሁን ምን የሰራው ነው? አንቺ የትኛውን ትፈልጊያለሽ? ስንታየ ወደሻል? ባይዘው፣ ስንታየውን ተው። ግን አንቺ የትኛውን ትፈልጊያለሽ? ጓደኛ ነበረኝ። እኔ ኦርቶዶክስ ነኝ፣ ግን ጓደኛ በጌታ ነው። ቢያንስ ሶስት አመት አብረን ቆይተናል። የእሱ ቤተሰብ ደግሞ በጌታ ስለሆኑ ወደ ወደኛ ካልመጣች አሉ። አንቺ በጌታ ለመሆን ምን ከበደሽ? ምንም አልከበደኝ። ስንታየው ኦርቶዶክስ ነው፣ ኦርቶዶክስ ነው፣ ኦርቶዶክስ ነው። ለዛ ነው ስንታየው የመረጥኩት። ቢኮዝ አንድ ላይ ናችሁ። ይሄ ነው አንድ ቲም። አንድ ዋትስአፕ ግሩፕ ሲሆን ቀላል ነው፣ የተለያዩ ዋትስአፕ ግሩፕ ሲሆን ችግር ነው። ልክ ኛ አይደል? ተንበርከኪ፣ እጅሽን ወር ላይ ከፍ አድርጊ። የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ኃጢያተኛ ኃጢያተኛ በደለኛ በደለኛ እንደሆንኩ አውቃለሁ። ዛሬ ወዳንተ መጥቻለሁ። የናዝሬቱ ኢየሱስ መስቀል ላይ ደምህን ደምህን ለኔ ኃጢያት ለኔ ኃጢያት እንዳፈሰስክ በፈሰሰው ደም በፈሰሰው ደም ኃጢያቴ ኃጢያቴ ይቅር ይቅር እንደተባለ በልቤ በልቤ አምናለሁ ባፌ ደሞ መሰክራለሁ። ብቸኛ አዳኝ የህያው እግዚአብሔር ልጅ አንተ ብቻ ነህ፣ እወድሃለሁ። ስሜን በህይወት መዝገብ ጻፈው። አሜን። ተነሽ። አሁን መገባት ትችላላችሁ። ስለ እናቴ አንድ ነገር የሚሸጥ ቦታ አላትና ቃል እንድታወጣላት ሲቀጥል ደግሞ ቅድም ስትጸልይ እራሱ ስልክ ክፍት አድርጌ እያሰማዋት ነበረ። እናትሽ ምን አለችሽ? ለመምጣት ፈልጋ በባለ ሃይማኖቷ ምንድን ነው? ኦርቶዶክስ ናት ግን እሷ መመለስ ትፈልጋለች። ና አንቺ እናትሽ፣ እህትሽ ነጻነት በጌታ ትሆናላችሁ። ነጻነት አሜን። የእቴ ስም ነው አሜን። አሜን ራኮሳ ሊብራድያኮሳቴ አሜን። ነጻነት ትንሽ ታስቸግራለች። አባቴና እናቴ ደግሞ ከተለያዩ ቢያንስ ሶስት አመት ሆኗቸዋል። ቢያንስ የሰላሳ ምናምን አመት ትዳራቸው ነው የፈረሰው። አባቴ አሁን ለብቻውን ነው የሚኖረው ነው እናቴም እንደዚያው። እኔ ያን ነገር ልንገርሽ፣ አሁን በጌታ የሆነውን ልጅ ትወጅዋለሽ። ወደኋላው ለምን እጠይቅልሽ፣ ታውቂያለሽ። ስንታየሁን ብሎክ አድርጊ። ከስንታየው ጋር ምንም ነገር የለም ምንም ነገር አለሽ እያልኩሽ አይደለም፣ ብሎክ አድርጊ። በስንታየው ምክንያት ከዚኛው ልጅ ጋር እንድታጥቂ ስላልፈለግኩ ነው። ስንታየው የሚደውልበትን ሰዓት አይመርጥም፣ የሚጽፍበትን ሰዓት አይመርጥም። ለእግዚአብሔር እናትና አባቴ ድጋሚ አንድ ላይ እንዲሆኑ ጸልይልኝ ባክል። አብረው እንዲሆኑ ጸልያለሁ። መንፈስ ቅዱስ ጣልቃ እንዲገባ ጸልያለሁ። ትዳሩ ተስተካከለ በኢየሱስ ስም። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ ያረሰተ አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩንሲ 1605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።